እንግዲህ አገር በቀል የሆኑ የህክምና ስርዓትን በአንተ ውስጥ እያየን ነው። ለትውልድ እየሰጠ ነው። በነፃ አገልግሎትን እየሰጠ ነው እና በአጭር ጊዜ ውስጥ ነው እንግዲህ ከስድስት መቶ ሺህ በላይ ፎሎሮችን ያመጣሁ እና ይህን ነገር እንዴት አሰብከው፣ እንዴት ወደዚህ ውስጥ ሙያ ውስጥ እንደዚህ በዚህ ውስጥ ብገባ እንዴት ማህበረሰቡን አገለግላለሁ ብለህ እንዴት ወደዚህ ገባህ የሚለውን ነገር ለተመልካቾቻችን እየነገረን እንግዲህ ተመልካቾቻችን ዮሐንሴን እሺ አመሰግናለሁ ቲጂ፣ በእርግጥ ለዚህኛው ፕላትፎርም ለቲክቶክ አዲስ ብመስልም ረጅም ጊዜ ነው፣ ከ16 ዓመት በላይ ማለት ይቻላል ፌስቡክ ላይ ከ201 ዓመት ምረት ጀምሬ እንደማለት። ግን ጽፌ እወጣለሁ እንጂ ራሴን በግልጽ ይዤ አልመጣም ነበር። ይሄ እኛ ሀገር ላይ አሁን ሀገር በቀል ህክምና ሲባል ማህበረሰቡ ያለው ልማድና ግንዛቤ ከጎጅ ዝንባሌው አንፃር ስለነበረ ኢንዲጂነስ የምንላቸውን ወይም የመድኃኒት እጽዋት የምንላቸውን ለይቶ አገልግሎቱ ላይ መዋሉ ላይ ይሄ በልማድ ቤት ለቤት የያዝናቸው ዳማ ከሴን ጨምቆ ከመጠጣት አፍልቶ ከመጠጣት ውጭ ሌሎቹን የመሞከር ልማዳችን ምንድን ነው ከጎጅ ዝንባሌው ጋር የተያያዘ ስለነበረ እኔ ጽፋለሁ። ቴሌግራም ሲመጣ ቴሌግራም ላይ ጽፌ እወጣለሁ። ማንነቱ አይታወቅም። ጽፌ ነበር ወጣው። ቀስ በቀስ ግን ፎቶዎችን አጋራ ነበረ እና እንዲያውም ሁለት ሺህ ሰባት ላይ ሶሚኬ ነው ሰመሆን ነው ለፊልም መቅረጫ ሰቨንዲ ካሜራ ይሰጠኛል። እና እኔ ምስሎችን የእንትኖችን ነበር ወስድባቸው እና አጋራቸዋል። ሶሻል ሚዲያ ላይ የማነሳቸው ፎቶዎች ይበዛሉ። ይሄ ተክል መርጌት አከሌ ተብሎ ነው ተለጥፎ የማየው እና እንደ የማነሳቸው ገኝ በብዛት እንዲህ እያለ እያለፍኩት ሄድና ቀስ በቀስ ነው እያየሁት ይሄኛው አልጎሪዝሙ መጣ የቲክቶክ ቲክቶክም ሲመጣ አልፈለግኩም ነበር እሺ በቪዲዮው እስኪ ፌስቡክ ላይ ለምን አልጭንም ፌስቡኩ ድሮም ነበረኝ የተወሰኑ ቪዲዮዎችን ጫንኩ ሀገር በቀሉ እውቀት በቤተሰብም ስለነበረ ምክንያቱም እኔ የደሽት ቤተሰብ ነኝ የደሸት አረግ ነኝ እና ስለነበረ፣ በአባቴም ስለነበረ ዘመናዊ ትምህርቶቹም ላይ ያው ያን ያክል የገፋ ባይባልም አሁን ዘመናዊ እውቀት ላይ አወቀ ሰው ጠፋ የሚል እሳቤ ስላለ በእኔ ውስጥ ማለት ነው። እና ያወኩትን ነገር ለማህበረሰቡ ለማጋራት ጥረት አረግ ስለነበር ይሄኛው ፕላትፎርም ሲመጣ እኔ ላይ አደጋ 2014 ላይ አደጋ ተከስቶ ነበር። ምን አይነት አደጋ? ህይወቴን ሊያሳጣ የሚችል በቃ የለውም፣ ማለት ይቻላል። ሰባት ቀን መናገር አልችልም። የነሳ አባቴ ገንዞኝ ነበረ በቃ አልፏል ብሎ ቀብር እንዲቆፈርልኝ ሁሉ እያደረገ በአጋጣሚ አይቅ እኔ ነኝ መናገር የቻልኩ ገና ነው ጊዜ ያል ምን ነበር ያጋጠመ ነገር ግን አልታወቀም። መተንፈስ አልችልም። ልቤን ነበር የያዘኝ እና ምግብ መብላት አልችልም፣ መናገር አልችልም። ቤት ውስጥ ከምሽቱ አራት ሰዓት ተኩል ነው፣ ከእንቅልፌ ነው የነቀሁት እና ስትሮክ የሚመስል ነገር ወቅቱ ይዞኛል፣ ግን መንቀሳቀስ አልችልም። ሰው አልነበረም እና በቃ እንዴት ልንቀሳቀስ ምንም አልችልም። ስልክም ደውሎ ይሄ ድረሱልኝ የሚባልም ነገር አቅም አልነበረኝም፣ እና የማውቀውን ነገር ለማንም ሰው አላጋረሁትም። ያኔ ነው ዮሐንስ ያወቀውን ነገር በሙሉ እዞት ሊጠፋ ነው ስለዚህ ውስጥ ለውስጥ የምጽፋቸው የነበሩ ነገሮች እኔነቴን ማንም ሰው አያውቅም። ማህበረሰቡ ደግሞ እኔ በማውቅበት መንገድ እነዚህ እኛ ሌላው ዓለም ኤክስትራክት አድርጎ ለየትኛውም የጤና ችግሮች መድኃኒት ያመረተባቸውን ስድስት ሺህ መድኃኒት እጽዋት እኛ ሀገር ላይ ነበር የነበረ አሁን ተመናምነው እየጠፉ ባሉበት በባንክ እንኳን ለምተው ሳይያዙ ማውቀው እውቀት ዝም ብሎ ሊቀር እና ቁጭቱ ነበር። አላውቅም እንግዲህ ጨርሶ ያለኝ ነገር ይኑር እድል ተሰጠኝ ነው ብዬ ነው የማምነው። ህይወት አሁንም አለ። ከዛች ቀን ጀምሮ የመጀመሪያ ቪዲዮን ብታዩ ፌስቡክ ላይ ስትገቡ አካለ ሰውነቴ በስፖርት የዳበረ ነበር የሚመስል፣ እና በዛ ችግር ሰውነቴ አልመለሰ አለ። የተለያዩ ሕክምናዎችን ወስጃለሁ። ምንም ችግር የለም የተባለው የተገኘብኝ ችግር አልነበረ፣ ግን የሚታወቀኝ እቤኔ የለም፣ እንደዚህ የሆነ ሀይል ተጭኖ እንደያዘው ግን መተንፈሳች መንቀሳቀሳች የንሳ ባቴ ራሱ በጣም እያዘነ እየከፋው፣ እንደዚህ አንተን እድል ሲሰጠኝ የመጀመሪያዋን ቪዲዮ ሰላም ብዬ ቀረጽኩ። እኔ ዮሐንስ ሽፈራው ነኝ። ሀገር በቀል እውቀቶችን ወይም የመድኃኒት እጽዋቶችን ለምን ለምን አላማ እንደምትዋሏቸው እነግራቸዋለሁ። ከዛ በፊት በነበረው በዚህ መጣው ሶስት አመት? እዚህኛው ፕላትፎርም ላይ ቲክቶክ ላይ እንግዲህ እግዚአብሔር የሚመስገን እኔ ሳልሆን መፍትሄ የላቸውም ተብሎ የትኛውም ቦታ ላይ ሰው ገንዘቡን ጨርሶ እንባ ነው ዞልኝ የሚመጣ ድካምና እምባ ዞልኝ መቶ፣ ግን እግዚአብሔር መሐሪ ሆኖ አሁንም ለብዙ ሰዎች ምክንያት የሆነ ነገር በቤት እየተሰጣለ ያ በህይወት የመለሰኛ አምላክ እሱ ስላደረገ ነው። አሁንም እሱ ስላለ ምክንያት አለው ያላጠናቀቅኩት ታሪክ ስላለ ብዬነውና ማምነው በዚህ መንገድ አሁንም አለው ወደፊትም እንዲቀጥላለው። እኔ ልግባ እዚህ ጋር አማፒ በጣም ደስተኛ ነኝ በማግኘቴ፣ እና እኔ ውስጥ ያሉ ብዙ ነገሮች አሉ። ይሄ ባህላዊ ነገር የምትማረው ነው ወይስ የሚወረስ ነገር ነው? ቅድም ስለ ደሽት ቤተሰብም፣ ደሽት ነው የሚባለው ደሸት ስለሱ የማውቃቸው ነገሮች አሉ ያነበብኩት፣ እናንተም የዛ ፋሚሊ እንደሆንክ ነግረኛል። ይሄ ስፔሻል ለተወሰነ ቤተሰብ የሚሰጥ ጸጋ ነው ወይንስ ተምረ የምታገኘው ነገር ነው? አንዳንዴ በቤተሰቡ ውስጥም ሆነ አሁን ከእኔ ወንድሞች አሉ እህቶች አሉ፣ እኔ የማውቀውን ነገር እነሱ አያውቁም ተመሳሳይ ዓለም እራሱ የለንም። የኔን ወንድም ብትጠይቀው ምናልባት ዛሬ ዛሬ የኔ ግልጸኝነት እያሳወቃቸው ሄዶ በፊት ትኩረት ያላደረጉባቸውን ነገሮች ዛሬ ትኩረት አድርገዋቸው እንዲያውቃቸው ረድቷቸው ካልሆነ በቀር እኔም ለእንደዚህ አይነት እውቀት ማህበረሰቡ ይሰጠኝ የነበረ ይሄ ዝንባሌዎች የልማዶች እንትኖች አሉ ውርሶች በዛ ምክንያት ጎጂ ነው የሚለውን ነበረ እያደግክ ስትሄድ ጉዳት እንደሌለው ሁለት አይነት ትምህርቶችን ደግሞ ማየት ስትችል እድሉ ነው ይኖረሃል። የትኛው ነው ጎጅ የትኛው ነው ጠቃሚ የሚለውን መመርመር ስትጀምር ጉዳት እንደሌለው ስታውቀው ዝንባሌው ሲያዝርብህ፣ በዛ ቤተሰብ ሀረግ መምጣት እድሉ ይኖረሃል። በደንብ ሶርሱን እያየህ እንድትመጣ ያደርግህና በራስህ ደግሞ የምታሻሽላቸውን አሻሽለህ ውጤት ያላቸውን ነገሮች እንድሰጥ ያደርጋል። ግን ማንኛውም ሰው አሁን ደሸት ሲባል የደሸት ፋሚሊ የሚባለው የቀለም ልጅና የዘር ልጅ ተብሎ ነው የሚከፈለው። በደም የደም ሀረግ ከውልደት የመጣው በቀለም ደግሞ የተማሩት ትምህርቱን የተማሩት ዘረት ደሸቶች ይባላል። ይሄ ከአይኪው ጋር እያያዛል ከዴኔ ጋር የሚያያዝ ነገር አለው። አሁን ሐኪም አበበች ሲናገሩ ጎጃሙስ ያለ ጥበብ ይህን አጠቃላዩን አጥንቶ ለመጨረስ ሀያ ምናምን ዓመት ይፈጃላሉ። የእጽዋቶቹን አይነት፣ ቁጥራቸውን፣ ውህዳቸውን ለምን መድኃኒት እንደሚሆኑ ሌላም ሌላም ነገሮች አሉ። እነዚህ ማዕት የሚነበቡ ምን የሚሉ ሀያ ስምንት ሀያ ሰባት ዓመት ይፈጃላሉ። እንደዛም ለመሆን መመረጥና የአቅም ያስፈልገዋል። አሁን ለምሳሌ ከአንተ ከወንድሞችህ አንተ ተመረጥክ። ሌሎቹ ቅድም እንዳልከኝ በአንተ ደረጃ ላይ በአንተ መንገድ የሄዱ የሉ? ዋይ አንተ በዚህ መንገድ ሄድክ። እንግዲህ አጋጣሚዎችም ናቸው ብዬ ነው ማምነው እኔ ይሄ ወይ ራሱ ፈልጎ የመጣሁበት መንገዴ እኔ የህይወት መንገዴ አስቸጋሪ ነው። ምናልባት ከዚህ በፊት ከቲጂ ጋር የነበረኝን ቃለ መጠይቅ ካያችሁ፣ እኔ ወላጅ እናቴን አላውቅም። ወላጆቼን እንኳን መለየት የጀመርኩት አውቄ ትልቁኝ ነው እና ያሳደገችኝ፣ በእድሜ አዛውንት የነበረች እናት ናት። ለእኔ የአባቴ ታላቅ እህት ናት፣ አክስቴ ናት። እና ቢያንስ እኔን ስትቀበል እሷ የስልሳ አምስት ዓመት አዛውንት ነበረች። እኔ ገና አመት ያልሞላው ልጁ ማለት ነው። እና የወላጅ እናቴን አላውቅም፣ በህይወት ለየታለች እና ያደግኩበት መንገድ እንደዚህ በዚህ መንገድ ውስጥ እንድመጣ ራሱ ይሄ ጣፈንታ ሆኖ የለም። ጣፈንታ አስተሳስሮ እሷም የምታደርጋቸው ነገሮች ነበሩ። ዘመኑ አሁን ተምረናል፣ ሰልጥነናል በምንለው ዘመን ላይ መጠን በዛ ዘመን ግን ምንም አይነት ስልጣኔ የለም በሚባልበት ዘመን እንዳሁኑ ዘመናዊ ማዋለጃዎች ሳይኖሩ ታዋልድ ነበር። እኔ እንኳን ደርሻ ያለው ጽንስ ዙሮ እሷ የዞረን ጽንስ ያለምንም ኦፕራሲዮን አዙራ ማዋለር ትችል ነበር። ቁስለቶችን ታክም ነበር። እና ከእሷ ጋር መምጣቴ አንደኛው የትምህርት አካል ነው። የቅድመ ትምህርት የተጠናቀቀው ገና በልጅነቴ ነው። እንደገና ደግሞ ያደኩበት መንገድና የወላጅ አባት ማንነት ሲጎትተኝ ተላልፌ የተሰጠውበት ሌላ ሕይወት አለ። ከዛ በኋላ ከብቶችን እንጠብቃለን። እጽዋቶችን እየበላሃቸው ታድጋለህ። እኔ በግረኛ ሁኛለሁ እና እነዚህ እነዚህ ነገሮች እያየው ማደጌ እውቀቱም አብሮኝ እንዲዳብር አድርጎ በኋላ እሱ የቤተ ክህነት ሰው ሆኖ ሃይማኖታዊ ትምህርቶችን የተማረ ነው አባቴ። እኔ ግን እንድማር አድርጎ የነበረ ያደግኩት ከተማ ውስጥ ስለነበር ዘመናዊ ትምህርት ነው ያስኳላ ትምህርት ነው እንድማር ያደረገ። ስለዚህ ራሱ መንገዱን ሲመራ አንተን ራሱ ያዘጋጃል ብዬ ነው እኔ በዛ መንገድ ባልመጣ ምናልባት ላላውቀው ይችላለው። ዝንባሌውም ላይ ኖረኝ ይችላል። ያሳደገችኝ እናት ውለት አለብኝ ብዬ ሳስብ እሷ የምሰራቸውን ነገሮች ያለምንም ክፍያ ተሰራቸው ስለነበረ እና የእሷ ማንነት አለ በእኔ ውስጥ እሷ እንዳስታውስ አደረገ። የምታደረጋቸውን ነገሮች ስሞክራቸው ውጤት ሲያመጡ ያስኳቸው ከዛም በኋላ ደግሞ አባቴ ሲያረጋቸው የነበሮችን ነገሮች ሳደርጋቸው ውጤት አላቸው ያስኳቸው፣ ይጠቅማል፣ በቃ ይሄ ነገር። ስለዚህ ደግሞ በመዝገብ ያገኟቸው ነገሮች አሁንም ስትሞክራቸው ውጤት ሲያመጡ ልክ ነው ብዬ እንዳምን አደረገኝ። ና አንደኛው መንገድ በቤተሰቡ መገኘትህ፣ እንዲሁም ደግሞ ጣፈንታ ደግሞ ራሷ በዛ መንገድ ስታዘጋጅ የሚመጣ ነው ብዬ ነው ማምነው። መታገልም ብቻ ላይሆን ይችልም። ከልብ ነው የምናመሰግነው። እንግዲህ ከዮሐንስ እድሜ ከጤና ይስጥ፣ አሜን፣ ያቆይልን፣ እንደዚህ አይነት ሰዎችን ያብዛልን፣ ያበርታልን ነው የምንለው። በእውነት በጣም በጣም በጣም የምር በጣም የሚያስቀናኝ ነገር የተለያዩ ሰዎች ብዙ እኔ ከሦስት መቶ ሚሊዮን በላይ ቀርቦልኛል፣ ዶላር። አፌን እኳን ዝም ከሦስት ሚሊዮን በላይ ማለት ነው ዝም በል ተብዬ ያውቃለሁ። የተለያዩ አደጋዎች ደርሰውብኝ ያውቃል። ግን ቢሆንም በዛ መሀል ልብ ይዘው የሚመጡ ሰዎች አሉ አንቺ ያለሽን ማንነት የሚያስጠሉ በቃ ቀናነታቸው፣ ከውስጣቸው ያለው ማንነት ይሄ ኃይልን የሚያጋቡብሽ ሰዎች አሉ። ችግር አጋጥሟቸው መጥተው፣ እኔ ለአንዷ እንኳን ለችግሯ የሚሆን መፍትሄ አልሰጠዋትም። አልሆነልኝም፣ ሳይሆንልኝ እንኳን አልሆነለትም ብላ አልተወችም። ሞክር ትችላለህ። እንዲያም ሆኖ በእሷ ውስጥ ያለው ጽናት በእሷ ውስጥ ያለው እምነት ህይወቷ ክብሯ ይሄ የያዘችው የለም ተስፋ በሙሉ የሚያስቀና ሰዎች ይመጣሉ፣ እና አንዳንዶቹ ደግሞ ይሄ አላቂ ወረቀት ስላላቸው የሚገዙሽ መስሏቸው ይመጣሉ። ማይሆን ነገር ሊያስደርጉሽ ይመጣሉ እና ለእንደነዚህ አይነት ሰዎች ጥሩ አናጢ ስለሆን ጠጣሞ ሲመጡ ልካቸውን አ ቀጠቅጣቸዋለሁ እና በልብ ቀናለሁ። ያው ቢኒ ነው አንደኛው። መቀናበት እኔ ቻሪቲ ውስጥ ከ10 አመት በላይ በፍቃደኝነት ባህር ዳር ሰርቻለሁ። አያስፈልገኝም ብዙ ሁሉ ትች የወጣሁበት ግን እንደነዚህ አይነት ሰዎች ሲመጡ እኔ ያ ልብ ያስቀናኛል። ያ በጎነት ያለው እድሜ ለምን አስፈልገ ትጅ እድሜ ለምንድን ነው ያስፈለገ? እሺ አንተ እድሜ ለምንድን ነው ያስፈለገው? ሁላችን እድሜ ለምንድን ነው ያስፈለገው? በጎ ስለዚህ፣ ያ ከሆነ የሚያስፈልገው ምቹ መርህ የሚዘረጋው በጎነት ከሆነ ለምንድን ነው የማንተባበረው እሱን ለምድ ለምንድን ነው በእኔና ባንቺ ውስጥ ያለፈ ነገር ቀጣዩ ትውልድ ላይ እንዲመጣ ድል የምንፈጥረው? ሁሉም በር ላይ እንዲያቁንኳኳ ትተ ነው የምናልፈው። ዘወር ብለን ስናይ አብዛኞቻችን ቆሻሻ ይመጣል፣ ልማድ ነው ያለም፣ ቆሻሻ የማንሳት ልማድ የለም። ለምንድን ነው እንዲያ የምናደርገው? ምን ተቀይሮ አይተን ነው? እና ጥሩ ልብ ያላቸው ሰዎች ከመጡ እኔ ፕሮስቴት ካንሰር አደኘሁ እኮ አምስት መቶ ሺህ ብር ለአንድ ጉዞ ተጉዞ ሁለት ሺህ ብር እንዲያው ደክመሃል ያለ ይሰዋል ለትራንስፖርት ለቻለ ቢያውቃል። እንዴት እንዴ፣ የመጣው ከውጭ ነው። እሺ፣ አሁንም ቤት ውስጥ አለ። ፋይሎቹን ፋይል አደርጋለሁ እኔ ሜዲካል ሪፖርት ስለመቀበል መጀመሪያ ሂስትሪያቸውን ያለው ከዛ በኋላ ከትሪትመንቱ በኋላ ደግሞ ድጋሚ ሌላ ሂስትሪ ጠይቃቸዋለሁ። ሄዱ፣ ሜዲካል ሪፖርት አምጡ፣ ነፃናቸው አይደላችሁም የሚለውንና እኔ ለማግኘት ከ500 ሺህ ብር በላይ ወጭ አውጥተ የመጡ ሰዎች ቤት ላይ የሚያደርጉት ነገር የሚያስቀኝም አለ አንዳንድ ሰዎች። እና ለምንድን ነው የሚያስፈልገው? እሱ ሲድ ባንክ እየገነባው ነው። አሁን እኔ ብቼ ነው እያደረኩት ያለሁት። ምናልባት አንቺ አይተሻል። ሌላ ሀገር ላይ የምንቀናባቸው ነገሮች አሉ፣ ቦታኒካል ጋርደኖች። ዓለም ላይ ያሉት ቦታኒኮች እኔ አሁን የቢኒን የማየው እንደዛ ነው። የሰው ልጅ የምናቆይበት የሰውን ዘር የምናቆይበት ነው ዘረመል የሚቆዩበት ብዛት ህይወት ቆይተው ለጥናትና ለምርምር የተለያዩ ችግሮቻችን የምንፈታባቸውን ተቋማት ሌላው አለም ገንብቷል እኛ ዘሮቹ ነበሩን ኢትዮጵያ ኢትዮጵያ ዘር እያላት አሁን የዘር ባንክ የላት ዘር እንገዛለን እንዲሁም በየጊዜው ስለዚህ ወደፊትስ ምንድን ነው የምንሆነው በልውጥ ዘረመል ምክንያት የሚመጣብን ይሄ የተለያዩ የጤና ችግሮች የሚመጡት ስርዓተ ምግባችን እየታወከ ሲመጣ ነው። ስለዚህ ይህንን ነገር ልንከላከልበት የምንችለው ተፈጥሯዊ የሆነ ዘሮቻችን በማቆየት ካልሆነ በቀር ለውጥ ስለማይመጣ ተባብረን፣ ዛሬ ሰዎች የጤና ችግር ሲያጋጥማቸው እያሳከምንን ነገስ አቅማችን ሲቆም ሳንችል ስንቀር ችግሩ እየበዛ ሲመጣ የምንከላከልበትን መሳሪያ ስናጠውስ እና አሁን ይሄንን አደርጋለው ይሄንን በማደርጉበት ሰዓት ለእኔ ብለህ ነው የሚልም ሰው አይመጣም። አንዳንድ አንዳንዶቹ ደግሞ ደጋጎች አሉ። የለም እንደዚህ ልክ ደግሞ ልብሽን ወስደውብሽ፣ እኔ ሶስት ሰዎች አሉ በህይወት የመጠው በዛ ቤት፣ ልባቸው አስቀንቶኝ የኔን ልብ ያስጣሉኝ፣ በሱ ቀናለሁ። ዘር ላይ ግን ሁላችሁም የምትሰሙኝ ኢትዮጵያን ዘር ላይ እያጣና ከአመት ከአመት የምናጣቸው ዘሮች በጣም ብዙ ናቸው። በጣም በርካቶች ናቸው። ኤክስትራክት ሲደረጉ መድኃኒቶች አሁንም በማር ሊያዛፍን ስልክ መጥቷል። ለተደወለው ስልክ ለተደወለው ስልክ እንግዲህ ያለሽን እውቀት በአግባቡ ካልተጠቀምሽ ያንቺ ነገር ጎልቶ ከታየ ሰዎች ያያዝሹ ሊያስጠሉሽ ተንኮላቸውን ይዘውብሽ ይመጣሉ። እኛ ሀገር ላይ ይሄ ሟርት ጥንቆላ የሚባለው ዛሬም ድረስ በጣም በሚያስቅ ሁኔታ የሎተሪ የቁም የሎተሪ ሚል የሎተሪ ሚል ያለው ቴሌግራም ላይ ቴሌክ ተጽፎ እና እንዴ ሎተሪ ከደረሰው ራሱ ለምን ያደርገ አስበሻል? ይሄ እና እነዚህ ባድ የሆኑ ኢነርጂዎች ወይም ኔጌቲቭ ኢነርጂ የምንላቸው ነገሮች የምንቀበልባቸው መንገዶች ለረጅም ዓመታት አብረውን የቆዩ ናቸው። እንግዲህ ከጅማሮቹ ትልቅ መሰረት ነው። ኢትዮጵያ የሆነ መሰረት ለማስጣል ሲፈለግ በሃይማኖት ሽፋን ነው የመጣውና ከቤተ መንግስት ጀምሮ መኳንንቶች፣ ካህናት እየያዙት ወደ ጨዋው ማህበረሰብ ነው የወረደው። ዛር እየተባለ እንዲጎራበት አምልኮ በየቦታው እኮ ይደረግበታል። እና የእግዚአብሔርን አስተምሮት የክርስቶስን ፍቅር ለመንጠቅ ሲባል ከአንገት በላይ ታቦት አድርጎ ከዚህ በታች ጣዖት አደረጉን እና ይሄ የኢትዮጵያን ታላቅነት ለመንጠቅ ሲሰራ የነበረ የኛ የሆነውን አሁን እነሱ ኢንጂነሪንግን ምንድን አድርገው ነው የወሰዱት? ቀጥቃጭ ቡድነት ነው ብለውሻል። ሸክላ ሰሪ ብለው ነጥቀውሻል። አብዛኞቹን ስትመለሽ አሁን በቴክኒክና ሙያ የሚሰጡ ትምህርቶች ኋላ ቀር ናቸው ተብለዋል። አግሪ ስትመጭ እርሻ ድሮ እኛ ስንማር ከታች የተማር ናቸው። አሁን ኑሮ በዘዴ እኮ ማኔጅመንት ነው ማኔጅመንት እኮ ነው እን እነዚህ እነዚህ ትምህርቶች እዛ የነበሩትን አስጥለውናል። ይሄንን ነገር ደግሞ እንደ ገንዘብ ማግኛ ማስፈራሪያ የሚያደርጉ ሰዎች አሉ። እንዴ እድልሽ ተነጥቆብሽ ይልሽ እና ክፉ ነገርን በውስጥሽ እንዲቆጣጠርሽ አሁን እኛ መልካም የሆነ ኃይልን የምንቀበልበት ራሱን የቻለ መንፈሳዊ ጸጋዎች አሉ። መጥፎ መንፈሶች እንዲቆጣጠሩን ካደረግ ስለ ፍርሃት ነው የምታስብ፣ ስለ ጭንቀት ነው ያ እንዲቆጣጠርሽ ያደርጉሻል። የችግርሽ ፈች መስሎ ተብትቦ ይዝሻል። የሚያጣላች ከቅርብሽ ሰው ጋር፣ ከእናት ከአባት ከእህትሽ ጋር፣ ከምታውቂያቸው ሰዎች ጋር። የሰው ልጅ ደግሞ ለውጡ የሚጀምረው ከቅርብ ካለ ሰው ነው። አንቺ ከቅርብ ሰዎች ጋር ከተለያየሽ ስኬት የሚባል የለም። የእሱ ባሪያ ነው የምትሆኝ። ስለዚህ በመነጠል ማለት ነው ከልዕልናሽ በመለየት መንፈሳዊ የሆነውን ኃይልሽን እንዲሁም ደግሞ ቀና የሆነውን ጥበብ እንዳትማሪ ያደርጉሻል። ነጮችም ይሄንን ነገር ተጠቀሙበት። እኔ ቪዲዮዎች አሉኝ። ነጭ የፈጠረው ምንድን ነው? እስኪ ይሄን በሉኝ። በነጭ ስም የተሰራ ከተሽከርካሪ፣ ከመብራት፣ ከእያንዳንዱ ከዋይርለስ ጀምሮ አምጧቸው። ይሄን ከሌ ፈጥሮታል። እያንዳንዱ የፈጠራ ባለቤቶች ጥቁሮች ናቸው ግን በነጭ ስም ነው የሚጠራው። ለምንድን ነው የእኛ የሆነ ነገር ተነጥቋል? በነጭ ነው። አሁን አሜሪካን እያት የምታመቻችልሽ ምቹ ነገር በሙሉ አሳውን ለመያዝ ምንድን ነው የምታደረገው? መቃጠን ውስጥ ስጋ ነው ትረውርል ምቹ ነገር ትሰጥሽና ተጠቅማብሽ ትጥልሻለች። ታሪክሽን በሙሉ ልጆች እያለን እኮ በኮላጅ ስራ ብዛ ህይወትን አላጥቀን እንድንሰጣቸው ማዕድናትን እያላጠቅ ቢራቢሮዎችን እራሱ እያላጠቅን አንወስድም ትምህርት ቤት ለማርክ በአንድ የትምህርት ገበታ ለውጤት እኔ የሚሰጠኝን አምስት ስድስት ውጤት ነው የማያለን ለእነሱ ግን እያቀበልሽ የነበረ ምንድን ነው ብዛ ህይወት ነው በጥናት ዛሬም ቢሆን በሪሰርቾች እኮ ለሀያ ሰላሳ ሺህ ዶላር ብለን ሀብት ነው የምንሸጠው ስለዚህ እንደዚህ አይነት ነገሮች በተራ ነገር ሲነጥቁን ወርቅ ዛሬ በምንድን ነው የምንሸጥላቸው ወረቀት አለ ማያልቀውን ነገር ባላቂ ነገር ነው የሚያስጥሉና ይሄ የሚያስጥሉበትን መንገድ ሳንረዳ የነሱ ልክ ነው ብለን ያዝ ነው። ጥንቆላ ማን ነው ካልሽ እኔ ምራባያን ና ጥንቆላ ከየትም አልመጣም። እኛ ግን ይዘን አሳድገ አሁንም አለ የሚያጎራ ሰው ታያለሽ። በዚህ አሁንም በየቴሌግራሙ እኮ ታያለሽ የሚጽፉ ሰዎች። ከዛ ሀሳቢ ወጣቱ ጎረም ሰው በዛ አይነት ጥላ አለብኝ እያለ ወደ ቤት እኮ ይመጣል ሰው ስነልቦናዊ ችግር፣ የአስተዳደግ ችግር፣ የማህበረሰብ ችግር ያስከው የተጋባብህ ነው እንዴ? አንተ ትቀልዳለህ እንዴ ይልሻለህ። ግጥም ችግር ሳይኖርበት ትራማቲክ ስትረስ ውስጥ ገብቶ የሚመጣ አካላዊ ችግር ሳይኖርበት አካላዊ መፍትሄ ሲፈልግ የኖረ እዛ መንፈሳዊ ነው ችግሬ ብሎ ሁሉም ሳይኖርበት ፍርሃት ብቻ የተቆጣጠረው ሰው በስተመጨረሻ ለሁሉም መፍትሄ አጥተው ስነልቦናዊ ችግር አጥቅቶት ይመጣል። መንፈሳዊ ችግር ኑሮብኝ አልተፈታም ይላል። አካላዊ ችግር መፍትሄ አጣው፣ ይላል ግን፣ ስነልቦና ነው ችግሩ። አያደርግም ደፍሮ ባለማድረጉ ለውጥ አይመጣም በህይወቱ። ባደርገውስ እያለ እየፈራ ራሱን እያሰረ የኖረ ሰው የሚፈልጋቸው ነገሮች አይሆኑለትም። እና እንደነዚህ አይነት ነገር ተብትቦ የያዘው ሰው እድልን የወሰደ በወንድም ነው ሲለው ይሄዳል። ዛ ጠንጓዊ ነው የሚጫወትበት መልሱ። የሎተሪ ልስጥ ካልሰራሽ ስኬት አይመጣም። ስለዚህ ስኬት እንዲሳካልህ አረግልሀለሁ ሲለው ያንን ነገር የሚያምንም ሰው ታያለሽ። እና እነዚህ ነገሮች አስተሳሰቡ የኛን ሊያስጥሉን የተሰራብንን ነገር ዛሬ የሚዘ ነው። አሁንም ያን ስራ ማክበራችን ነው ደግሞ መቀበላችን ነው በጣም የሚያናድደው ነገር በትታዩ ትታየዋለሽ። ለምን መንፈሳዊ ችግር ያለበት ሰው ሊድን የሚችለው በሚያምነው በልብ ውስጥ በነገሰው በፈጣሪው ብቻ ነው። ሌላ ማንም መድኃኒት አይሰጠው። አካላዊ ችግሮችን ደግሞ አካላዊ መፍትሄ በሚሰጡ ሰዎች አካላዊ መፍትሄ የሚሰጡ ሰዎችም መፍትሄው ከነሱ ሆኖ አይደለም፣ ተፈጥሮ ውስጥ ባሉ ነገሮች፣ ቀድሞ ባሉ ነገሮች በሚሆን መፍትሄ መስጠት ነው። ሕክምና አካላዊ አሁን ሕክምና ሲባል አካላዊ፣ መንፈሳዊ ስነልቁና ብለን ከፋፍለን እኔ አሁን ሕክምና እንዲህ ነው የምከፋፍለው፣ ባህላዊና ዘመናዊ ብዬ አልከፋፍል አካላዊ መንፈሳዊና ስነ ልቦናዊ አዎ፣ ነው ምክር የሚያስፈልገውን ሰው ችግሩን ለይተሽ አውቀሽለት ምክሮችን ነው ልሰጨው። ምች ስነ ልቦናዊ ችግር ያለበትን ሰው አሁን ትሪት የምታደርጊው ሳቢውን በመቀየር ነው። መንፈሳዊ ችግር ያለበትን ሰው ደግሞ መንፈሳዊ ጽናታቸው ከፍ ያለ ይሄ ልዕልናቸው የጸኑ ሰዎች ጋር በመስጠት የእነሱን ልምድ በማየት እነሱ ባላቸው ጸጋዎች ወደ እግዚአብሔር ወደ አምላክ ወደ ፈጣሪው እንዲቀርብ በማድረግ እንደዚህ፣ ደግሞ መለከታዊ ጸጋ በተሰጣቸው ሰዎች ነው። አካላዊ ችግሮችን አካላዊ መፍትሄ የሚሰጡ ሰዎች ነው። እኔ ጋ በት መጫሁን አሁን ኦፕራሲዮን ሊሰራ የሚችለውን ሰው ሊሰራው አልችልም። ኦፕራሲዮን መስራት ስለም አልችልም። ስለዚህ ሊሰራው ወደሚችለው አካል ነው። የተሰበረ ሰው ቢመጣ ልትልኪውበት ወደ ወጌሻው ነው እና ልክ እንደነዚህ መንገዱን ባለመለየታችን ምክንያት ህክምናን የምናይበት መንገድ አሁንም ድረስ የሰለጠነው ማህበረሰብ ሰማንያ አምስት በመቶ የሚጠቀመው ሀርብ እኛስ ኬሚካል ነው አሁን የምንጠቀመው መቶ በመቶ እነሱ አምርተው መርዝ ይሰጡናል የኛ የሆነውን ነገር አሁንም ይወስዳሉ አይደል ንጹህን ነገር ኬሚካሎችን በመውሰድ ተጠምደናል እና ቆም ብሎ አለማሰብ ልከኛውን ነገር በትክክለኛው መንገድ ባለመረዳት የመጡ ናቸው። የሚሰሩ አይጠፉም አይባልም፣ ይኖራሉ በሰው ልጅ ህይወት። ራሳቸውን ክብራቸውን ዝቅ ያደረጉ ከቀናው መንገድ ይልቅ ከአጋንንት ጋር አካሄዳቸውን ያደረጉ ሰዎች ሟርተን የሚሰሩ አሁንም አሉ በዚህ ዘመን። ግን በእነሱ ህይወት ውስጥ የሚመጣም ለውጥ የለም፣ ምክንያቱም አብሯቸው ያለው የሰው ልጅ ህይወት ማበላሸት እንጂ ዋና አላማው ዲያብሎስ ሁልጊዜም የሰው ልጅ ህይወት ማበላሸት፣ የሰው ልጅ ጠላት ነው። ቀንደኛ ጠላት ስለሆነ እና እነዚህ ሰዎች የሚያስተምሩት አስተምህሮትን ለይቶ ባለማወቅ ሕክምናንም ከጥንቆላ ጋር ከሟርት ጋር ያያይዙታል እንጂ መንገዱ ሌላ፣ ሕክምና አካላዊ ስነልቦናይ መንፈሳይ ተብሎ ነው የሚከም እንደ ባለሙያው ባለሙያው እንዳለው እውቀት ህክምናውን ይሰጣል። እንደዚህ ነው፣ እኔ ማምነው። አሚን በጣም ትልቅ ሰው ነው ያገኘ ነው። በዚህ ዘመን በኔ ዕድሜ እንዲያ ዓይነት ሰው ኮሚኒኬት የሚያደርግ ስክሪን ላይ የሚቀርብ ሰው ማግኘት መታደል ነው፣ የእውነት መታደል ነው። ድሮ አዲስ አበባ አካባቢ እኔ የአቃቂ ነው ትውልድና እድገቴ እና ብዙ ቢራቢሮዎች ነበሩ አሁን የለም። ቢራቢሮ አዲስ አበባ ውስጥ ቢራቢሮ አይተች ታውቂያለች? ይህም ቢራቢሮ በጣም የሚገርመኝ ዘመሚት የሚባል ቀይ እንትን ነበረ እንደ ጉንዳን እንደዚህ ከመሬት ውስጥ የሚወጣ የለም። ዘመሚት የገብስ ዝርያ አለ። እኔ እስከ አስራ አምስት አይነት የገብስ ዝርያ ጠብቅ ያለው አለኝ። በጣም ነው ሰርፕራይዝ የሆንኩት። እንደሱ በአንድ ኢትዮጵያዊነቱ አንድ አቅሙ ድሮ ገብስ ለበሶ የሚሆን ገብስ ለብቻው ነው። ሰነፍ ቆሎ የሚባል ለብቻው ነው ያለው። የቢራዋ አረ፣ ይሄ ኢንዲጂኒየስ የሆነው የኢትዮጵያ ገብስ። ዘመቻ ሲሄዱ ድሮ ገብስ ቆልተው አዘጋጅተው ምናምን ነው የሚሄዱት። ለዘመቻ የሚሆን ገብስ አለ። አድዋ እኮ ሲሄዱ የተለያዩ አይነት ገብሶች፣ ረጅም ጊዜ የሚቆይ ገብስ አለ። የስንዴ ጠመዥ የሚባል የስንዴ ዘር እያቃለው፣ ቡንኝ የምትባል ጤፍ አለች። ሶስት አይነት ብሏል። እንደዚህ የለም አሁን። ማዳበሪያ ካላገኘ እህሉ እህል አይሆንም። እና ዝም ብለን ስናስበው እነዚህን ጠብቆ ማቆየት በራሱ እጅግ በጣም መባረክ ነው፣ ትልቅ ነገር ነው። እኔ እኛ ግቢ አሉ እንደዚህ ብዙ አይነት ቫራይቲ ኦፍ ቅጠሎች አሉ። ቶንሲል ያመኛል። እኔ ብዙ ጊዜ ከሴ የሚባል አንድ ቅጠል አለ። ደማ ከሴ አይደለም። ከሴ የሚባል ለቅቤ ማንጠሪያ ጊዜ የምናደርገው ማለት ነው። አንድኛው ቅጠሉ እንደዚህ ሾል ያለ ነው። ቅጠሉን አንድ ላይ አድርገሽ አስገብተሽ መጥረግ ነው። አንድኛው መዳኛው ጉሮሮች ዙሪያ ስትጠርግ አስራ አምስት ደቂቃ ነው። ወይም ደግሞ አኝከሹ ማጉወጥ መጥ እዚህ ጋር አስራ አምስት ደቂቃ ትድኛለሽ። በአስራ አምስት ደቂቃ ፔንሲሊን መወጋት የለ ምን የለ ምን የለ። እንዲህ አይነት ነገር አለ። ድማከሰይ ታሽተው የሚድኑ ስንት ሰው አለ። አሸክት አሁን ለትሆን ሲል አሸክት። ድሮ ድንች የሚቀቀልበት ተለብሶ ሸካራ ቀጫጭን ቅጠል የነበረ ድንች ሲቀቀል ድንቹ የሚደረገው አሁን ቶንሲል የምንላቸው ሊምፋቲክ ሲስተሞች ናቸው፣ ስርዓቶች ናቸው። ባክቴሪያዎችን ቫይሮሶችን ወደ ሰውነታችን እንዳይገቡ በመምጠጥ የሚያስወግዱልን። ስለዚህ የነዚህ ኢንፌክሽኑ ከባክቴሪያም ቫይራልም ሊሆን ስለሚችል አቅምን በማጎልበት እንዲወገድ የሚያደርግልን አንደኛው አሸክት ነው። ለየትኛውም ሰው አሸክት የቶንሲል መፍትሄ ነው። ብዙ አሉት ቶንሲሎችን የሚያስወግዱ ግን አሁን ፊልትሮ እንዳይኖርሽ ይደረጋል። አንድ ሞተር ቶንሲል ወጣ ማለት አንድ መኪና ምንድን ነው ያለ ፊልትሮ ነው። አሁን ሕፃናት ላይ ይሄ ነገር ሲደረግ ነው እኔ ብዙ ባገኘሁት አጋጣሚ የምናገር፣ የሕክምና መንገዱ መቀየር አለበት። እነዚህ ኢንፋቲክስ ሲስተሞቻችን ከወጡ በቃ መኪና ፊልትሮ የሌለው ሞተር ምንድን ነው የሚሆነው? የሚያብጡት ሰውነታችን ሲቆረጥ ፍርንተት የምንላቸው የሚያብጡት እኮ ያለውን አደጋ መጠው የሚይዙት በሽንት መልኩ በላብ መልኩ እንዲወገድ የሚያደርጉልን ናቸው። እና እነዚህ ነገር የሚያግዝ የተለያዩ ሐርቦች አሉ፣ ኢንፌክሽኖችን የሚያስወግዱ በባህሪያቸው ደግሞ ለየትኛውም ቫይረስ ተጋላጭ እንዳትሆኚ መጠው ነው የሚይዙልሽ። እና እነዚህ እነዚህ ስርዓቶች አሁን ግን አድቫንስ ተብሎ የሚወሰደው ነገር መንገዱን እንድንስተው ነው ያደረገ። እና እዚህ ላይ ነው መጠንቀቅ